የአፋፋ ምዕራብ አማራ ከተና ቴዎድሮስ 55ኛ ኮር 55ኛ ክፍለ ጦር ተመሰረተ። እዙ ከጊዜ ወደ ጊዜ ራሱን እያጠናከረና የመዋቅር ማስፋፋትና ማሻሻል ስራዎችን እየሰራ ይገኛል። በዚህም መሰረት ከዚህ በፊት ቢትወድድ መንገሻ ጀንበሬ፣ አቤ ጉበኛና ቢትወድድ አያሌው መኮንን የሚባሉ የነበሩ ብርጌዶች በአንድነት በአዲስ መልኩ በ55ኛ ክፍለ ጦር ስር ተደራጅተዋል። አደረጃጀቱንም አርበኛ ዶክተር ጋሹ ክንዴ የእዙ ከፍተኛ ምዕራር፣ አርበኛ በለጠ አብርሃም የእዙ ምክትል ጽፈት ቤት ኃላፊ፣ አርበኛ መቶ አለቃ ማርቆስ አሞኝ የእዙ ምክትል ዘመቻ ኃላፊ አርበኛ። ከዚሁ ጋር በተያያዘ የጊዜዊ መንግስት መዋቅርን በተመሳሳይ ተመስርቶ በየወረዳዎች ሥራ መጀመሩ ተነግሯል። መንሃቸውን ከዶናልድ ታና ታንታ ወረዳ አደርገው ሲንቀሳቀሱ በነበረው የጻራ ህዝቡ ብልጽግና ቦደን መከላከያ ስራዊት አባላት ላይ በተወሰደ እርምጃ አራት ወታደር አዛዦችን ጫምሮ በርካቶች መገደላች ይታወቀ። በተካቱ ሙትና ቁስረኛ ከተደረጉ አገዛዝ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀስባቸው የነበሩ አራት ተሽከርካሪዎችን መውደማቸው ተገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራቂያ ጠና ሚኒሊክ እዝ የጽናት ክፍለ ጦርና የ23ኛ ክፍለ ጦር ቃኞች በጋራ በመሆን በባለፈው ወደ 062018 ዓ.ም መነሻውን ከደራንታና ታንታ ወረዳ አድርገው ሲንቀሳቀሱ በነበረ የጸረ አማራውና ጸረ ሰራውን ብልጽግና ቡድን ተላላኪ በሆኑ ወታደሮች ላይ ስኬታማ ጥቃት በመፈጸም ታላቅ ድል መቀዳጀታቸውን መረብ ሚዲያ ከምንልክ ማረጋገጥ ለማረጋገጥ እንደቻለ ጽፏል። በጥቃቱ አራት ወታደራዊ አዛዦችን ጨምሮ በርካታ ብልጽግና ቡድን መከላከያ ሰራዊት አባላት ሲገደሉ በተጨማሪ ወታደራ አመራሮች ሲንቀሳቀሷቸው የነበሩ አራት ተሽከርካሪዎች ማውደማቸውን ነው እዙ በህዝብ ግንኙነት መምሪያው መረጃውን ያስታወቀው። ዘገባው የመረብ ሚዲያ ነው። ፋኖ መላኩ መከተ በአፋብ ሀመራ በአማራ ቀጠና ቴዎድሮስ 29ኛ ኮር 88ኛ ክፍለ ጦር ስር ጓጉሳ ሻለቀም ወይም የቀድሞ የጓጉሳ ቅርጌ ሻለቀም አንድ አባል በግንቦት ወር 2017 ዓ.ም መጨረሻ ሳምንት አካባቢ ወደ ጠላት ተቀላቅሎ የነበረ መሆኑ ይታወቃል። አሁን እንጂ ብዙም ሰው በድርጅቱ ማንሳሳት የጀመረው ፓርላማ መላኩ አመራሮች ስልክ በመደወል በድርጅቱ ማንሳሳቱን ገልጾ፣ የፓርላማ ቡድን ጥሩ ስራ ሰርቶ ለመውጣት በሚችልባት ሁኔታ ሲመከር ቆይቶ አመች ጊዜና ቦታ በመጠባ ከዳት 0 አጥቢያ ሽንዲቴና ጣቢያ አካባቢ ዋርዲያ አብሮት የወጣን አማራ ሆኖ አማራን ከሚያጠፋ የፖሊስ አባል ላይ እርምጃ ወስደና ትጥቁን ማርኮ ወደ ቀድሞ ትግል ጓዶቹ ጓጉሳ ሸለቃ ማታ ስድስት ሰዓት ተቀላቅሏል። በመካና መዲና አውራ ጎዳና ላይ በደረሰ አሰቃቂ አደጋ ያደገ ያደረባው ለተ ዑምራ ተጓዦች ሕይወት አለፈ። የሊቱ ዑምራ ተጓዦችን የጫነው አውቶቡስ ከነዳጅ የጫነ ታንከር ጋር በመጋጨቱ በታንከሩ ውስጥ ባለው ነዳጅ ምክንያት አውቶቡሱ በሰዓት ሙሉ በሙሉ ተቃጥሏል። አደጋ የደረሰው ከመዲና 160 ኪሎ ሜትር ርቀት ላይ በሚገኘው መፍሪሃት አቅራቢያ ነው። በአደጋው ጊዜ አብዛኛው መንገደኞች አንቀላፍተው ስለነበር ከሞት መጥረፍ አልቻሉም። በአውቶቡሱ ውስጥ ከነበሩ ሰዎች ሁሉ አንድ ሰው ብቻ በሕይወት ተርፎ ጉዳቱ ከባድ መሆኑ ተገልጿል። በሟቾቹ መካከል 11 ሴቶችና 10 ህጻናት ሊኖሩ እንደሚችሉ እየተዘገበ ነው። ሆኖም የመጨረሻ ማንም ማረጋገጫ በፎረንሲክ ምርመራ እስኪረጋገጥ ድረስ አይታወቅም። ይህንን የከፋ አደጋ ተከትሎ በስፍራው የደረሱት የማዳን ቡድኖች በባዩት አስደንቃች ሁኔታ ልባቸው እንደተሰበረ ገልጸዋል። የሳውዲ ሲቪል ዲፌንስ እና የቀይ ጨረቃ ባለስልጣናት፣ የደሳማታት ስራውን አከናውነው መንገዱ ለብዙ ሰዓታት ተዘግቶ ነበር።